ሰላም፣ ጤና ይስጥልኝ፣ እንደምናላችሁ ውድ የልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ያልኩኝ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የተለያዩ ክስተቶችን እያስተናገደ 25ኛ ሳምንት የደረሰው የ2017 የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታ ሚያዝያ አምስት ቀን ወደ ውድድር ሲመለስ በዘንድሮ ዓመት ፕሪሚየር ሊጉን የተቀላቀሉት ወልዋሎ አዲግራት ዩኒቨርሲቲ እና ሱልሽሬ በትግራይ ደርቢ እሁድ ዕለት ያገናኘው ጨዋታ አንዳቻ በሆነ ውጤት ሲጠናቀቅ ምሽት ላይ መቀሌ ሰባ እንደርታን ከሃዲያ ወሰና ያገናኘው ጨዋታ በመቀሌ ሰባ እንደርታ ሁለት ለባዶ አሸናፊነት ሲጠናቀቅ ከረጅም ሸንፈት በኋላ መቀሌ ሰባ እንደርታ ወደ ድል የተመለሰበትን ውጤት ማስመዝገብ የቻለበትን መራግብር ማካሄድ ይችላል ማለት ነው። እንግዲህ ውድድሩ ሰኞም ሲቀጥል ጠዋት ሶስት ሰዓት ተኩል ላይ ቅዱስ ጊዮርጊስን ከኢትዮጵያ ንግድ ባንክ ያገናኘው ጨዋታ በኢትዮጵያ ንግድ ባንክ አንድ ለባዱ አሸናፊነት ሲጠናቀቅ ከ19 ዓመት በኋላ ኢትዮጵያ ንግድ ባንክ ቅዱስ ጊዮርጊስን ያሸነፈበትን ውጤት ማስመዝገብ ችሏል። ማለት ነው እንግዲህ መራግብሩ ዘጠኝ ሰዓት ላይም ሲካሄድ ሲዳማ ቡናን ከባህር ዳር ከተማ ያገናኘው ጨዋታ በሲዳማ ቡና አንድ ለባዶ አሸናፊነት ተጠናቋል። ማለት ነው እንግዲህ መራግብሩ ምሽት 12 ሰዓት ላይም ሲቀጥል በርካታ ደጋፊዎች በተገኙበት የሐዋሳ ከተማ እና የወላይታ ዲቻ ጨዋታ አሉ ሱሊማን ባስቆጠራት ብቸኛ ግብ ሐዋሳ ከተማ ወላይታ ዲቻን ማሸነፍ ሲችል የጎሉን ያስቆጠረው አሊ ሱሊማንም የውድድር ዓመቱን አስረኛ ጎል ያስቆጠረበትን ውጤት በትላንትናው ዕለት ማስመዝገብ ችሏል ማለት ነው። እንግዲህ ውድድሩ ዛሬም ሲቀጥል ኢትዮጵያ ቡናን ከፋሲል ከተማ ዘጠኝ ሰዓት ላይ የሚያገናኘውም የሳምንቱ ትልቅ ጨዋታ ይጠበቃል ማለት ነው። ምሽት አስራ ሁለት ሰዓት ላይ መቻልን ከአዲስ አዳጊው አርባ ምንጭ ከተማ የሚያገናኘው መራ ግብርም የሚጠበቅ ጨዋታ ሲሆንም ውድድሩ ሩብም ሲቀጥል ኢትዮጵያ መድንን ፕሪሚየር ሊጉን እየመራ ከሚገኘው ኢትዮጵያ መድንን ከአዳማ ከተማ የሚያገናኘው ጨዋታ ዘጠኝ ሰዓት ላይ ሲደረግ የሳምንቱ የማጠቃለያ ጨዋታ ደግሞ ድሬዳዋ ከተማን ከኢትዮ ኤሌክትሪክ ምሽት 12 ሰዓት ላይ ነገ ማለት ነው። ሮብ በማድረግ 25ተኛ አመራግብር ይጠናቀቃል ማለት ነው እንግዲህ እስከ 25ኛ ሳምንት ያለውን የደረጃ ሁኔታ ስንመለከት ኢትዮጵያ መድን 22 ጨዋታዎችን በማድረግ 45 ነጥቦችን በመሰብሰብ አንደኛ፣ ባህር ዳር ከተማ 37 ነጥብ በመሰብሰብ 23 ጨዋታዎችን በማድረግ ማለት ነው ሁለተኛ፣ ወላይታዲቻ 37 ነጥቦችን በመሰብሰብ 23 ጨዋታዎችን በማድረግ ሶስተኛ፣ ኢትዮጵያ ቡና ቀሪ ዛሬ አንድ ጨዋታ እያለው ማለት ይቻላል 36 ነጥቦችን በመሰብሰብ አራተኛ። ኢትዮጵያ ንግድ ባንክ 35 ነጥቦችን በመሰብሰብ 23 ጨዋታዎችን በማድረግ አምስተኛ። አርባ ምንጭ ከተማ ዛሬ ሮብ ማለት ነው ጨዋታውን ያደርጋል። አርባ ምንጭ 34 ነጥቦችን በመሰብሰብ ስድስተኛ። ሀድያ ወሳና 34፣ ሰባተኛ። ፋሲል ከተማ ዛሬ ከቡና ጋር ከሚያደርገው ጨዋታ ውጪ ማለት ነው 33 ነጥቦችን በመሰብሰብ ስምንተኛ ደረጃ ላይ ሲቀመጥ መቻል 32 ቀሪ አንድ ጨዋታ እያለው ማለት ነው። ዘጠነኛ ሲዳማ ቡና 23 ጨዋታዎችን በማድረግ 32 ነጥቦችን በመሰብሰብ 10ኛ ቅዱስ ጊዮርጊስ 31 ነጥቦችን በመሰብሰብ 23 ጨዋታዎችን አድርጎ ማለት ነው 11ኛ ኢትዮ ኤሌክትሪክ 29 ነጥብ በመሰብሰብ አንድ ቀሪ ጨዋታ እያለው ማለት ነው 12ኛ መቀሌ 70 እንደርታ 28 ነጥብ በመሰብሰብ 23 ጨዋታዎችን በማድረግ 13ኛ ደረጃ ላይ ሲቀመጥ ወራጅ ቀጠና ነው። ወልዋሎ አዲግራት ዩኒቨርሲቲ 11 ነጥቦችን በመሰብሰብ አስራ ስምንተኛ ሱል ሽሬ 17 ነጥቦችን በመሰብሰብ አስራ ሰባተኛ አዳማ ከተማ 21 ነጥቦችን በመሰብሰብ አስራ ስድስተኛ ሐዋሳ ከተማ 24 ነጥቦችን በመሰብሰብ አስራ አምስተኛ ሪባ ዘንድሮ የውድድር ዓመት አራት ክለቦች ወደ ታች እንደሚወርዱ አይዘነጋም። እንግዲህ አምስቱ ነበር ይወርዳሉ ተብሎ የነበረው ወልቂቴ ከውድድር ዓመቱ መጀመሪያ ላይ መታገዱን ተከትሎ በዘንድሮ ዓመት አራት ክለቦች ወደ ታችኛው ሊግ ይወርዳሉ ማለት ነው። እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ ያልተጠበቁ ውጤቶች እየተመዘገቡ ይገኛሉ። ማለት ነው እንግዲህ አዲስ አዳጊ የትግራይ ክለቦች ማለት ይቻላል ወራጅ ቀጠናው ላይ የተቀመጡ ክለቦች ናቸው። በተለይም ሁለቱ አሉ አዲግራት ዩኒቨርሲቲ እና ሱልሽሬ ማለት ነው እንግዲህ በመጡበት ዓመት ወደ ታችኛው ሊግ ይወርዳሉ ወይ የሚለው የሚጠበቅ ነው ማለት ነው እንግዲህ ከዚህ ጋር በተገናኘ በሚቀጥለው ዓመት ወደ ፕሪሚየር ሊጉ ለማደግ ብርቱ ፉክክር እያደረጉ የሚገኙት ብሔራዊ ሊግ ላይ ጮቶ የሚገኘው ሸገር ከተማ ቀድሞ ወደ ፕሪሚየር ሊጉ ማደጉን ያረጋገጠ ክለብ ሲሆን፣ አርሲ ነገሌ ከደሴ ከተማ ጋር ማለት ነው ብርቱ ፉክክር እያደረጉ ይገኛሉ። እነሱም እንግዲህ ቀሪ ጨዋታዎችን የሚያሸንፍ ከሆነ አርሲ ነገሌ ሸገርን ተከትሎ ደሴ ወይም ደግሞ አርሲ እንደተባለው ፕሪሚየር ሊጉን የሚቀላቀሉበትን ሁኔታ እንመለከታለን ማለት ነው። እንግዲህ የዘንድሮ የኢትዮጵያ ፕሪሚየር ሊግ ማን ሻምፒዮን ይሆናል? ማነስ ወደ ታችኛው ሊግ ይወርዳል? የሚለው እንግዲህ ቀሪ ጨዋታዎችን በማድረግ የሚያስመለክተን ይሆናል ማለት ነው። እንግዲህ ለማንኛውም የዘንድሮ ዓመት የኢትዮጵያ ፕሪሚየር ሊግ ያልተጠበቁ ውጤቶችንም እያስመለከተን የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ ሃያ ስድስተኛ ሳምንትስ በምን አይነት ውጤቶች ይመጣል የሚለውን አብረን የምንመለከት ይሆናል ማለት ነው።